የስንፈተ ወሲብ ህክምና በሚሰጥበት ጊዜ ምን ምን አይነት የጎንዮሽ ችግሮች ወይም ጉዳቶች ሊኖራቸው ይችላሉ? ጤና ይስጥልን ዶክተር እስክንድር ከበደ እባላለሁ በማይል ሜድ ኮንቱር ክሊኒክ የኮስሞቲክ ጋይኒኮሎጂ እና የሜንሄልዝ ስፔሻሊስት ሐኪም ነኝ። የስንፈተ ወሲብ ህክምና በሚሰጥበት ጊዜ የተለያዩ የጎንዮሽ ችግሮች ያጋጥማሉ። ለምሳሌ የሚዋጡ መድኃኒቶችን በምንሰጥበት ጊዜ ከፍተኛ የሆነ ራስ ምታት የቆዳ መቅላት እንዲሁም የጨጓራ ህመምና የጨጓራ ማቃጠል የመሳሰሉ ነገሮች ሊያጋጥሙ ይችላል በተጨማሪም አፍንጫ ውስጥ ያለ ግድግዳ በማበጥ የአፍንጫ መዘጋት የመተንፈስ ችግር ሊያጋጥሙ ይችላል የጀርባ ህመም የሚያጋጥማቸው ሰዎች ይኖራሉ የእይታ ብዥታ የጆሮ መስማት መቀነስ እንዲሁም የደም ግፊት ስለሚቀንስ የዥቡ የማለት የማዞር የመሳሰሉ የጎንዮሽ ችግሮች ሊያጋጥሙ ይችላሉ። አንዳንድ ሰዎች ላይ ደግሞ ረዘም ላለ ከአራት ሰዓት በላይ ለቆየ የብልት ቆሞ መቅረት ሊያጋጥም ይችላል ማለት ነው። እንደዚህ አይነት ችግሮች በአብዛኛው ከተወሰኑት ሁሉም ባይሆኑ በብዙ ሰዎች ላይ የሚከሰት ችግር ነው። እንዲሁም የሚዋጡ መድኃኒቶች የልብ መብላ ያለባቸው ሰዎች ፈጽሞ፣ በተለይ ናይትሪክ ኦክሳይድ የሚወስዱ ሰዎች ከሆነው ፈጽሞ የተከለከለ ነው ምክንያቱም የጎንዮሽ ብዛቱ ከፍተኛ ስለሚሆን ማለት ነው። በመርፌ የሚሰጥ ሕክምና በብልት ላይ በሚወጋበት ጊዜ የቆዳ መድማት፣ ማበጥ፣ እንደገና የመቁሰል አይነት ነገርም ሊያጋጥም ይችላል። ከዛ ውጪ የቫኪዩም ኢሬክሽን ዲቫይስ በምንጠቀምበት ጊዜ ደግሞ የመደንዘዝ ሪንጉ ላይ ከታች በምናስቀምጥበት ጊዜ ዘጋም መቁሰል ወይም ደግሞ መደንዘዝ ስሜቶች ሊመጡ ይችላሉ። የሆርሞን ህክምና በምንሰጥበት ጊዜ ቴስቴስትሮን በሚሰጥበት ጊዜ የጎንዮሽ ችግሮች አሉት የተለያዩ ለምሳሌ ብጉር ማውጣት የሰውነት እብጠት ማምጣት፣ የደም መርጋት፣ እንዲሁም በትክክል ጥናት ባይደገፍም ከዚህ በፊት በተደረጉ ጥናቶች የፕሮስቴት ማበጥና ካንሰርም ሊያመጣ ይችላል በሚል የሚጠረጠርበትም ሁኔታ አለ ማለት ነው። ሌላ ፔናይል ኢምፕላንት ያስገቡ ሰዎች ኢምፕላንቱ በብልት ውስጥ ስለሚቀበር ኢንፌክሽን ሊያመጣ ይችላል፣ ህመም ሊያመጣ ይችላል፣ ጠባሳ ሊያመጣ ይችላል። እና እነ እነ አይነት ነገሮች የጎንዮሽ ጉዳቶች ይኖሩታል። ካሉት ሕክምናዎች በጣም ትንሽ የጎንዮሽ ችግር ያለበት ኤሌክትሮሾክዌቭ ቴራፒ የሚባለው ነው። ኤሌክትሮሾክ ቴራፒ ኦልሞስት ምንም አይነት የጎንዮሽ ችግር የለበትም። የሚሰጠው በኤሌክትሮሾክ ቴራፒ ማሽን ስለሚሆን ውሩ ብቻ ስለሚገባ በሰውነት ላይ የሚያመጣውም ጠባሳም ቁስልም ወይም ሆርሞናል ቼንጅ ስለሌለ በጣም ምንም አይነት የጎንዮሽ ጉዳት የለባቸውን ከሚባሉ ህክምናዎች መካከል አንዱ ኤሌክትሮሾክ ቴራፒ ነው። ፒሾት የሚባለውን በምናይበትም ጊዜ እንደዚሁ የጎንዮሽ ችግሮቹ በጣም ትንሽ ናቸው። ምናልባት ሊመጣ የሚችለው ፒሾት በሚሰጥበት ጊዜ መርፌ በሚወጋበት ጊዜ የተወሰነ መድማት፣ ለተወሰነ ደቂቃ ደግሞ የብልት ማበጥ ሊኖር ይችላል። ከዛ በኋላ ግን የራሱ ደም ስለሆነ የሚሰጠው ምንም አይነት የጎንዮሽ ችግር አያመጣም ከዚህ ባለፈ ማለት ነው። ሌላው እንግዲህ ላይፍ ስታይል ቼንጅ ነው የምናበረታታው። እዚህ ላይ እንግዲህ አልኮል እንዲያቆሙ እንመክራለን። ሲጋራ በጣም መጥፎ ነው፣ ምክንያቱም የደም ቱቦ ስለሚያጠብ እሱንም እንዲያቆሙ እንመክራለን። ኤክሰርሳይስ እንዲሰሩ፣ ስፖርት እንዲሰሩ በተለይ የጡንቻ የሚያዳብር አይነት ስፖርት ምክንያቱም የቴስቶስትሮን ሌቭልን ስለሚጨምር እሱን እንዲሰሩ እናበረታታለን። ጭንቀት ያለባቸው ሰው ከሆኑ ደግሞ በትክክለኛ ወደ ሳይካትሪ በሚሄድ የጭንቀት ወይም ድባቴ ችግራቸውን በተለያዩ ሕክምና ዘዴ እንዲያሻሽሉ እንመክራለን። እነኚህ እንግዲህ ምንም የጎንዮሽ ጉዳት የለባቸውም። ምናልባት እንግዲህ በመጀመሪያው ስፖርት በሚጀምሩበት ጊዜ፣ ሲጋራ በሚያቆሙበት ጊዜ፣ አልኮል በሚያቆሙበት ጊዜ መጀመሪያ አካባቢ የተወሰነ ጭንቀት ወይም ክብደት ችግር ሊያጋጥማቸው ይችላል። ግን በጤናቸው ላይ መሻሻል ነው እንጂ የጎንዮሽ ችግር የሚያመጣ ምንም ነገር አይኖረም ማለት ነው። እነኚህን ህክምና ዘዴዎች ለማግኘት እንግዲህ ወደ ማይል ሜድ ኮንቱር ክሊኒክ በመምጣት ህክምና ማግኘት ይችላሉ።